ሊገላግልሽ ነው። ልብሽ ላይ ምን እየተሰማሽ ነው? ጨንቃይ ውጣ! ውጣ! ውጣ! ታሉት እ ሁለት ወር ሁለት ወር ነው የተላከው። ሊገላቸው ነው የተላከው። ና! ውጣ! ና! ና! ውጣ! ና! አንተ ጋር አልመጣሁም ገና። እዛ ጋር ውጣ! እየጮክ እየተቃጠልክ እዛ ጋር ውጣ! አንተ በኢየሱስ ስም ነው፣ ማለት ይዞሃል አባቴ። ያ ለምን ይወጣል ብሎ ነው ምን ልታረጋቸው ነው? ምን ልታረጋቸው ነው? በኢየሱስ ቆላ ነው ይ ምን ምን ልታረግ ነው ንገረኝ እስኪ። የሞት አዋጅ ይገለበጣል በሉና፣ ጩባካቸው ነግሮኛል። ለዛ ኮ ነው የሞት አዋጅ ይገለበጣል ምንም ለምን? ምን አገባህም? እኛ ጋር እኛ ጋር አገባህም ለምን? በቃ እንዴት እኛ ጋር ምን ምን ተብለን የተላከው? መብቱ የእኛ ነው። የምልታረጓት ነው? ቀኑ ሲደርስ መውሰድ መውሰድ መቼ ላይ ልትወስዷት? ሰኔ ውስጥ። እስከዚያ እያንፏቀቅን እያንፏቀቅን፣ ሰኔ ሲደርስ እንወስዳለን። ምን ምኗን ይዛቸዋል? ይችን እናት ምን ምኑ ይዟን ይዛቸዋል? ምን ምኗን ይዛቸዋል? ሌላ ከፍ አድርጉ፣ እስኪ አጨብጭቡለት ለኢየሱስ። ፍጠን ነብሰበላ፣ ፍጠን። በኢየሱስም ነው ማዝ፣ በኢየሱስም ነው ማዝ። እናቴን ልቀቅና ጭንቅላታቸውን ልቀቅና፣ እየጮክ ሶስት ጊዜ ትጮውና ሰውነታቸውን ለቀ፣ ጤናቸውን ለቀ። ሰኔ ላይ ልታደረግ የነበረውን የሞት አጀንዳ ዘግተ ወደ ተላክበት ትመለሳለ። ጩናታ ሶስቴ በኢየሱስም። አንድ አጎራ ጣላቸውና ሄድን። ጂሰስ ነይም አጨብጭቡለት ለኢየሱስ የእግዚአብሔር ኃይል በኃይል ነው በእኛ መካከል ያለዋል። አጨብጭቡ፣ አሜን ነው ወይ እንኳን ደስ ያለውት። ተነሱ፣ እናቴ ልጸልኝናት ልጸልኝ። ት ሰላም ነት ይ እንኳን ለቀቀውት ሰላም ሆነዋል። ምን ምን እያደረገውት ነበር? ራሴን በጣም ያመኛል። በዚህ ከፍለኛል፣ በዚህ ከፍለኛል። በቃ ሰውነት ሄደ፣ ያደክመኛል፣ መንቀሳቀስ አልችልም። እስኪ አሁን ሰላም ነኝ በሉና ተንቀሳቀሱ። በኢየሱስም ሰላም ሆነዋል፣ ሄደዋል። አሜን እናቴ፣ ሃሌሉያ። ኢየሱስ ያድናል፣ አረ ኢየሱስ ያድናል። አቤት አባ ላባ ካቴቬኒ ቦራስ ያናዳ። እናቴ አያት የሚመጣ የሚያስጨንቅሽ ነገር እንዳለ ጌታ ነገረኝ። አምልኮ አያለሁ። በፊቴ መንግስቱ የሚባሉ ሰው እያሉ፣ ምንድን ማን ነው ስማቸው? መንግስቱ አጨብጭቡለት ለኢየሱስ። ከአያትሽ አይደል ያልኩት እናቴ ብዙት አውረድ ያለፍሽ ሴት ነሽ። በጣም ብዙ ነገር አለ እና ቤተሰብ ብዙ ነገር አለ። እህቶች ሞተዋል ሞተዋል። ተራ በቃ ዛሬ እኮ የሞት መንፈስ ይቋረጣል ያለው ጌታ። እንደ አንቺ ይቋረጥ አይደል እስኪ፣ አጨብጭቡለት ለኢየሱስ ባቃ ብርሃኑ የሚባል ሰውዬው ያለው ሌላ እግዚአብሔር አምላክ እሳቸው ላይ ያለ መንፈስ የሚወረወር ከዘር ወደ ዘር የሚሄድ እግዚአብሔር አምላክ እሱንም አፈርሳለሁ። ስም አጨብጭቡ፣ ለጌታ ክብር ያስኩታ። መገለጥ እኮ አይደብቀውም። አሜን ነው። እዚህ ሳልጨርስ ቃሉን የጀምር ተንቀሳቀስሽ። የቱ ላይ ነው የሚይዝሽ? እስኪ ቼክ አድርጊው አሁን። ለኢየሱስ ክብር ስጡ። እስኪ ደህና ነው። ክብር ለጌታ ስጡ። ሌላ ምን ልጸልይልሽ? ምን እንዲሆንልሽ ትፈልጊያለሽ? ሁለት ነን የቀረ ነው ሁሉም ሁሉም ሞተል። በደም ሸፈንኳችሁ ያለ ጊዜ መሞት አይሆንም። ያለ ጊዜ ጨለማ በእናንተ ላይ አይሰራም። በኢየሱስም ተከናወኝ ቁጭ አዘንላት። ማለት ይሄ ነው። አሜን አታልቅሽ ያላት አዘንላት። ሉክ ዩሉክ እንዴት እንደሚመሳሰሉ የእርግማን ኃይላት እሳቸው ላይ ስል እሳቸው ላይ ተበኖርማ ላይ ተቀመጠ ማለት ነው። ምናገባክ ደግሞ ይላል እግዚአብሔር ይገሰጸው። ያገባኛል በጣም በደሞ ይልእ ልጇ ላይ እሷ የሆነ ነገር ላይ የሚወረወሩ ቀስቶች ሁሉ አሁን እንዲሰበሩ አዛለሁ። ከባድ ራስ ምታት ሰውነቷ ላይ ያደርጋል፣ ደስታ ይከለክላታል። ጌታ በኢየሱስም ተዋረደ ና እየተቃጠልክ እየተቃጠልክ፣ ህይወቷን የምስቀቀልኩ ትዳሯን ላፈርስ፣ ከየት ነው መነሻ? ከየት ነው የመጣባት? ከሀገር ማራም ሀገር ማራም ቹ ዘርጉ ፓፓፓራ ሲያባ ጨለማ አይደበቀኝም፣ ክፉ አይደበቀኝም፣ ድግምት አይጠበቀኝም። አትገላትም፣ ትዳሯንም ቤቷንም ነገሯን አታፈርስም፣ ልጇን አትገልም። በታላቅ ድምፅ መጫው ጀምር ከውስጡ አሁን ሰውነቷ አለቀ፣ ልጅነቷ አለቀ፣ ቤቷ ልጇ አለቀ፣ ስራው አለቀ። ለሊት የምትገባ ተልቀ በታላቅ ድምፅ ጩኸና ውጣ። ሦስቴ ጮኸ፣ በሦስተኛው ወደኋላ ጠላት ውጣ። አንድ በኢየሱስ ስም፣ ሁለት የመጨረሻ ጣላት ኢየሱስ ስም፣ አጨብጭቡለት። ለጌታ ኢየሱስ ጌታ ነው። አይደበቁኝም መናፍስቶች ነኝ። አጨብጭቡለት ለኢየሱስ። ሰላም ላንቺ እና ሳሜን ብራው አሁን ይውስኪ ለቆኛል። አጨብጭቡ ለኢየሱስ እስኪ ለቆሽ ይቅር። ይሄ ጨለማ ወደ አንቺ አይመለስ። የእግዚአብሔር እጅ ባንቺ ላይ ይሁን። የእግዚአብሔር ጸጋ ባንቺ ላይ ይደር በኢየሱስ። መንፈስ ቅዱስ ይያዝሽ። ተባርከሻል። ቁጭ በይ። ዋው! አጨብጭቡ ለኢየሱስ።